አሰብ የኢትዮጵያ ነች ያነው፣ አሰብ የኢትዮጵያ ስለሆነች ነው። ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 26 2018 ዓ.ም በዛሬው የመረጃ ሰዓታችን በባህር ዳር ከተማ ቀበሌ 14 አካባቢ ስድስት የባንክ ሰራተኞች በታጣቂዎች ስለመታገታቸው፣ አምባሳደር ጀኔራል ባጫ ደበሌ አሰብ ከኢትዮጵያ የተወሰደው በሴራ ነው ስለማለታቸው፣ ፕሬዝዳንት ኢሳያስ አፈወርቂ ከወትሮ የተለየ ግራ መጋባትና መደናገጥ የታየበት ከግብጽ ቴሌቪዥን ጋር ያደረጉት ቃለ መጠይቅን በተመለከተ ፊልድ ማርሻል ብርሃኑ ጁላ ህወሀት ለጦርነት እንኩሳ እየፈጸመ ነው ስለማለታቸው እነዚህን እና ሌሎች ዝርዝር መረጃዎች እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል በባህር ዳር ከተማ ቀበሌ 14 አካባቢ በተፈጸመ አሰቃቂ የወንጀል ድርጊት ቢያንስ ስድስት የባንክ ሰራተኞች የታገቱ ሲሆን ታጋቾቹ ጸበል ጻድቅ ተጠርተው በዝግጅቱ እንደታደሙ ነው በታጣቂዎች እገታው የተፈጸመባቸው ተብሏል። ክስተቱ የባንክ ሰራተኞቹና ቤተሰቦቻቸው እንዲሁም የስራ ባልደረቦችን በእጅጉ ያሳዘነና ያሳሰበ ሲሆን አፈናው ከተፈጸመ አምስት ቀናት ያለፉ ቢሆንም የጥቃት ሰለባዎቹ ያሉበት ሁኔታ በይፋ አልተገለጸም። በጥቅምት 21 2018 የእገታ ወንጀሉ ከተፈጸመ ወዲህ ታጋቾቹን ለማስለቀቅ ሲባል ለእያንዳንዱ ሰራተኛ አንድ ሚሊየን ብር በድምሩ ስድስት አምስት ሚሊዮን ብር እንዲከፈል ጥያቄ ቀርቧል። መረጃው ከታጋች ቤተሰቦች የተገኘ ሲሆን ታጣቂዎቹ ቤተሰቦቹን እየደወሉ የገንዘብ ጥያቄውን እንዳቀረቡ ታውቋል። በዚህ ከፍተኛ ትኩረት ባገኘ የእገታ ወንጀል ዙሪያ ከባህር ዳር ከተማ አስተዳደር የጸጥታ አካላት ምንም አይነት ይፋዊ መረጃ እስካሁን ድረስ አልተገኘም። የመንግስት ዝምታ በከተማዋ ነዋሪዎችና በታጋች ቤተሰቦች ዘንድ ከፍተኛ የሀዘን እና የስጋት ስሜትን ፈጥሯል። የከተማ አስተዳደሩ ከዚህ ቀደም በተደጋጋሚ ባወጣው መግለጫዎች በባህር ዳር አንጻራዊ የሆነ ሰላም የሰፈነበት ከተማ መሆኗን ሲገልጽ ቆይቷል። ነገር ግን የአሁኑ የባንክ ሰራተኞች እገታ ክስተት የጸጥታ ስጋቶች አሁኑም በከተማዋ ውስጥ በስፋት እየተስተዋሉ መሆናቸውን በግልጽ ያመለከተ ነው። ወንጀሉ የከተማዋን ንግድና ፋይናንስ ማዕከልነት ሚና የሚፈታተን ከመሆኑም በላይ የዜጎችን ደህንነት አደጋ ላይ የሚጥል ነው። በፋይናንስ ተቋማት ውስጥ ያሉ ሰራተኞች ለጥቃት ኢላማ መሆን የወንጀል ቡድኖቹ አዲስ ዘዴ መጀመራቸውን የሚያሳይ ነው። በአብዛኛው የባንክ ሰራተኞች ገንዘብ አላቸው ተብሎ ስለሚታሰብ ለታገቱ ሰራተኞች ቤተሰቦች ከፍተኛ የገንዘብ ጥያቄ መቅረቡ የእነዚህ ቡድኖችን ፍላጎት ያሳያል። የእገታ ወንጀሉን አስመልክቶ ወንጀል ፈጻሚዎቹን ማንነት የድርጊቱ ዋነኛ አላማና በጉዳዩ ዙሪያ የጸጥታ ኃይሎች እየወሰዱት ያለውን የማጣራት ሂደት በተመለከተ ከተማ አስተዳደሩና ከክልሉ የጸጥታ መዋቅር በይፋ የሚሰጥ ማብራሪያ በአስቸኳይ እንደሚጠበቅ መረጃዎች ያመለክታሉ። የአካባቢው ማህበረሰብና የባንኩ ተቋማት በጉዳዩ ላይ ጠንከር ያለ የመንግስት እርምጃ እንዲወስዱ ጥያቄ እያቀረቡ ነው። ሁለት ሰዓታትን ለሚጠጋ ጊዜ በሰጡት ንግግር አምባሳደር ባጫ ደበሌ አሰብ ከኢትዮጵያ የተወሰደው በአስመራና በአዲስ አበባ የቀድሞ ስርዓት በተፈጸመ ተንኮልና ሸፍጥ መሆኑን ተናግረዋል። ይሁን እንጂ በአሁኑ ወቅት የኢትዮጵያ አሰብን የማስመለስ አላማ ያለው ትውልድ መምጣቱ አበክረው ተናግረዋል። ጄኔራሉ የባህር በር ጥያቄ አሰብ የእኛ ናት ወይም አይደለችም ሳይሆን እንዴት ነው የምንመልሰው ወደሚለው ስልታዊ ደረጃ መሸጋገሩን ጠቁመዋል። ይህም የኢትዮጵያ መንግስት ጉዳዩን እንደተጠናቀቀ የታሪክ ክስተት ሳይሆን ምላሽ የሚሻ ወቅታዊና ስትራቴጂካዊ ጥያቄ አድርጎ መመልከቱን ያመለክታል። አምባሳደሩ አሰብ በጉልበት የተወሰደብንን በጉልበት መመለስ ይቻላል የሚል መርህ እንዳለ ቢጠቁሙም የኢትዮጵያ መንግስት አቋም በኃይል የመጠቀም ፍላጎት እንደሌለው አስምረውበታል። ሆኖም ሁኔታዎች ካስገደዱንና ክፉ ከመጣ ሌላ አማራጭ ሊኖር እንደሚችል ማስጠንቀቂያ አዘል ፍንጭ ሰጥተዋል። በጉልበት የተወሰደን በጉልበት ማስመለስ ይቻላል፣ ነገር ግን እኛ በጉልበት ለመመለስ አንሄድም የሚለው ንግግራቸው ኢትዮጵያ የዲፕሎማሲያዊና ሰላማዊ መፍትሄዎችን ቅድሚያ እንደምትሰጥ የሚያሳይ ነው ከጉልበት አጠቃቀም ይልቅ በትብብር መስራት ላይ ያለውን ፋይዳ ያብራሩት ጄነራል ባጫ ደበሌ ኤርትራ ከኢትዮጵያ ጋር ተባብራ ቢሆን ኖሮ የኤርትራ ህዝብ ዛሬ በአሮጌ ጥንት እቃዎች እንደተሞላ ሙዚየም በምትመሰልና ጎብኚ በሌላት ሀገር ውስጥ ታጭቆ መኖር ባልተገባው ነበር በማለት የሁለቱ አገራት ትብብር ለኤርትራ ህዝብ ኢኮኖሚያዊና የማህበራዊ መጎልበት ያለውን ወሳኝ ጥቅም አብራርተዋል ጄነራል ባጫ ደበሌ ኤርትራ የኢትዮጵያን ሉዓላዊነት እየጣሰች እንደሆነ በይፋ ተከስቷል የኤርትራ መንግስት አሰብ የኛ ነው ማለት ለዋላዊነታችን መዳፈር ነው የሚል አቋም እንዳለው የጠቀሱት ጄኔራሉ በምላሹ እናንተ የኢትዮጵያን ለዋላዊነት እየጠበቃችሁ ነው ወይ የሚል ጥያቄን አንስተዋል። የሰውን አፍንጫ እየመታ አፍንጫይን አትንካትላለህ እንዴ በማለት የሌላ አገር ለዋላዊነት እየተጣሰ የራስን ለዋላዊነት መጠበቅ አይቻልም የሚለውን ነጥብ አብራርተዋል። አምባሳደሩ ኤርትራ የኢትዮጵያ የውስጥ ጉዳይ እየገባች ስታቦካ ኢትዮጵያ እኮ እባካችሁ እጃችሁን አውጡ ከማለት ውጭ ምንም አላለችም፣ በማለት የኢትዮጵያን ታጋሽነት ድክመት ተደርጎ መወሰድ እንደሌለበት መልእክት አስተላልፈዋል። ለኤርትራ መንግስት የተሰጠው ቀጥተኛ መልእክት ሶስት ዋና ዋና ነጥቦችን ያቀፈ ነው፤ ከኢትዮጵያ የውስጥ ጉዳይ እጃችሁን አውጡ፣ ጽምዶ ከህወሀት ጋራ ያለውን ቅንጅት አቁሙ፣ ለተለያዩ ጽንፈኞች የምታደርጉትን ድጋፍ አቁሙ። በማለት ጄኔራሉ እነዚህን ድርጊቶች ካልቆሙ የጊዜ ጉዳይ ነው እንጂ ማንኛውም ሰው የራሱን የመከላከል መብት እንዳለው አብራርተዋል። ኢትዮጵያ አስፈላጊውን ሁሉ ለማድረግ እንደምትገደድም አስጠንቅቀዋል። ጄነራል ባጫ ደበሌ የኤርትራ መንግስት ከህወሀት ጋር ያለውን ግንኙነት በጽኑ ተችተዋል። የኤርትራ ዋነኛ አላማ ኢትዮጵያ ሰላም እንዳታገኝ ማድረግ እንደሆነ የገለጹት ጄነራሉ ህወሀት ራሱን የፕሪቶሪያውን የሰላም ስምምነት ለማፍረስ እንዲያመች ተዘጋጅቶ የመጣለት ነው ብለዋል። ይህ የባለሙሉ ስልጣን አምባሳደሩ ንግግር የኢትዮጵያን የባህር በር ጥያቄ በተመለከተ ያላትን ጽኑ አቋም፣ ሰላማዊ መንገድ የመምረጥ ፍላጎት፣ እንዲሁም የሉዓላዊነት ጥሰት ሀገሪቱ ላይ ያላትን የጸና ማስጠንቀቂያ የሚያሳይ ነው። በተመሳሳይ ኤርትራና ህወሀት ግንኙነትን በመኮንን በሰላም ስምምነቱ ላይ ተጽዕኖ ሊያሳድር እንደሚችል ስጋቶችን በይፋ አስረድተዋል። ትናንት ምሽት በግብጽ መንግስታዊ ቴሌቪዥን ጣቢያ ካይሮ ኒውስ ላይ በተላለፈ ቃለ ምልልስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ቀንድና ቀጠና ውስጥ ስላሉት ውስጣዊ ግጭቶችና አለመረጋጋቶች ዙሪያ ጥልቅ ትንተናን አቀረቡ። ፕሬዚዳንቱ እንደ ሶማሊያ፣ ደቡብ ሱዳንና በተለይም ደግሞ ኢትዮጵያ ያሉ ሀገራት የገጠማቸው የፖለቲካና የብሔር ክፍፍሎች ችግር በቀላሉ ተወስደው የአንድ ሀገር የውስጥ ጉዳይ ብቻ ተደርገው ሊታዩ እንደማይገባ ጠንካራ መልእክት አስተላልፈዋል። አቶ ኢሳያስ የውስጥ ቀውሶች ተጽዕኖ ከያገ ሀገራቱ ድንበር አልፎ ቀጠናዊ ከዚያም አልፎ ወደ አለም አቀፋዊ የደህንነት ስጋት ሊለወጡ እንደሚችሉ በሰፊው አብራርተዋል። ፕሬዝዳንት ኢሳያስ አፈወርቂ በንግግራቸው መጀመሪያ ላይ የቀጠናው የፖለቲካ መዋቅር ችግሮች ምን ያህል አሳሳቢ እንደሆነ በዝርዝር አስረድተዋል። የሶማሊያው ቀጣይነት ያለው የመንግስት መዋቅር አለመረጋጋትና በደቡብ ሱዳን ውስጥ ያለው የእርስ በርስ ግጭት ቀጠናውን ሙሉ በሙሉ የሚፈታጠን አቅም ያላቸው ችግሮች መሆናቸውን ጠቁመዋል። እነዚህ የሀገር ውስጥ ችግሮች የጎረቤት ሀገራትን መረጋጋት ይፈታተናሉ፣ የስደተኞችን ቀውስ ያባብሳሉ፣ የሽብር ቡድኖች በቀላሉ እንዲስፋፉ በር ይከፍታሉ፣ በመጨረሻም የዓለም አቀፍ የንግድ መስመሮችና ሰላምን በቀጥታ የሚፈታተኑ ዓለም አቀፋዊ ችግሮች ሆነው ይመጣሉ ሲሉ ፕሬዝዳንቱ የችግሩን ስፋትና ጥልቀት አጽንዖት ሰጥተውበታል። ፕሬዝዳንቱ በቃለ መለሳቸው ውስጥ በኢትዮጵያ ወቅታዊ ሁኔታ ላይ ልዩ ትኩረት ሰጥተው ሰፋ ያለ ትንታኔን አቅርበዋል። ወደ ኢትዮጵያ ስመጣል ላለፉት ሰላሳ አመታት ያየነው ሁኔታ የብሔር ክፍፍሎችና ተከታታይ አለመረጋጋትን ስንመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጠናውና የዓለም አቀፉ ማህበረሰብ ችግር ሆኗል ሲሉ ተናግረዋል። ይህም መግለጫ በኢትዮጵያ ለረጅም አመታት ሲተገበር የቆየው የብሔር ፌዴራሊዝም ስርዓት ያስከተለው ፖለቲካዊ እንዲሁም ማህበራዊ ውጥረት የሀገርን አንድነት የመፈታተን አቅምን ያመለከተ ያመለክታል ሲሉ ተናግረዋል። አቶ ኢሳያስ አፈወርቂ የኢትዮጵያ የፖለቲካ መረጋጋት አለመኖር ለቀጠናው ሰላምና ኢኮኖሚያዊ ትስስር ትልቅ እንቅፋትና ስጋት መሆኑን አስምረውበታል። ከኢትዮጵያ የሚመነጩ የደህንነት ስጋቶች፣ የሰዎች መፈናቀልና የፖለቲካ አለመረጋጋት በኤርትራና በሌሎችም ጎረቤት አገራት ላይ ቀጥተኛ ተጽዕኖ መፍጠራቸውን የተናገሩት ፕሬዝዳንት ኢሳያስ አፈወርቂ የጎረቤት አገራት በኢትዮጵያ የውስጥ ጉዳይ ላይ ያላቸውን ጥልቅና ተጨባጭ ስጋት በይፋ ያሳየ ነበር። ፕሬዝዳንት ኢሳያስ አፈወርቂ በቃ ባለመለሳቸው ማጠቃለያ ላይ በቀጠናው ሀገራት መሪዎችና መንግስታት መካከል ጠንካራና የተቀዳጀ የጋራ ጥምረት እንዲኖር ጥሪ ያቀርበዋል። በተለይም ደግሞ ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ የሚለው ነጥብ ላይ አጽንኦት ሰጥተዋል። በዚህ አባባል በቀጠናው ሀገራት የውስጥ ጉዳይ ላይ በሀይልም ሆነ በዲፕሎማሲያዊ መንገድ የሚደረጉ የውጭ ሀይሎች ተጽዕኖዎች በጥብቅ እንደሚቃወሙና ቀጠናው የአፍሪካውያንን ችግር በአፍሪካውያን መፍትሄ በሚል መርህ እንዲመራ የኤርትራን አቋም ደጋግሟል ደግሞ አስረድተዋል። የጋራ መግባባትና ትብብር የሀገራትን ለዋላዊነት በማክበርና ዘላቂ መረጋጋት በማምጣት ረገድ ወሳኝ ሚና እንደሚጫወትም አመላክተዋል። ፕሬዝዳንት ኢሳያስ ቃለ ምልልሱን ለግብጽ ቴሌቪዥን መስጠታቸው የቀጠናውን የዲፕሎማሲያዊ ግንኙነት ውስብስብነት አመላካች ነው። በአጠቃላይ የፕሬዝዳንት ኢሳያስ አፈወርቂ ንግግር በአፍሪካ ቀንድ ቀጠና ውስጥ ያለውን ሰላምና ጸጥታ እጅግ ወሳኝ በሆነ ምዕራፍ ላይ እንደሚገኝና የጋራ መፍትሄ ማፈላለጉ ጉዳይ አሳሳቢ ደረጃ ላይ መድረሱን የሚያመለክት ነው።

ከፕሪቶሪያው የሰላም ስምምነት በኋላ ህወሀት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያት እንደሆኑ የኢትዮጵያ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኢታማጆር ሹሙ ከአምስት ዓመታት በፊት በትግራይ ውስጥ በነበረው የአገሪቱ ጦር የሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 2018 በተካሄደ መድረክ ላይ ባደረጉት ንግግር በህወሀት ላይ ክሶችን ሰንዝረዋል። ህወሀት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎች ሰራዊቶችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ናቸው ብለዋል ፊልድ ማርሻሉ። ለዚህም ጽምዶ የተባለ ቡድን መቋቋም፣ ተፈናቃዮች ወደ ቀያቸው እንዲመለሱ አለመፍቀድ፣ ሰራዊት ማሰልጠን፣ እንዲሁም በአማራ ክልል ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ማድረግ በምሳሌነት ዘርዝረዋል። ከሻቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባት ተፈናቃይ አለቅም ማለት፣ ሀይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎች ዲዲአር መመ መለስ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስታዊና ጸረ ፕሪቶሪያ ነው ሲሉ ተናግረዋል። ህወሓት ጉዳት ያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ያመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታ መምረጡን አስረድተዋል። ከአምስት አመታት በፊት የህወሓት ኃይሎች በሰሜን እዝ ላይ የፈጸሙት ድንገተኛ ጥቃት ለሁለት አመታት ለተካሄደ ደም አፋሳሽ የእርስ በርስ ጦርነት መቀስቀስ ዋነኛ ምክንያት መሆኑ ይታወቃል። ጦርነቱ በትግራይ ክልል ውስጥ ቢጀመርም ወደ አጎራባች አማራ እና አፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። ህወሀት የዘላቂ ተኩስ አቁም ስምምነት አንዱ ፈራሚ ሲሆን በፕሬቶሪያው ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። ከባድ ሰብአዊና ቁሳዊ ውድመት ያስከተለው ጦርነት ለማቆም ከሶስት ዓመታት በፊት በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው ስምምነት ሙሉ ለሙሉ ተግባራዊ ሳይሆን በዚህ ሳምንት ሶስት አመት ሆኖታል። ህወሀት ባወጣው መግለጫ ጦርነቱ በስምምነቱ አማካኝነት ይቁም እንጂ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት አመታት ተቆጥሯል ብሏል። ፊልድ ማርሻል ብራኑ ጁራ በሰሜን እዝ ላይ የተፈጸመው ጥቃት ለመዘከር በተዘጋጀ ስነ ስርዓት ላይ እንደተናገሩት ለዘመናት የትግራይ ህዝብ ለመጠበቅ ሰፍሮ በነ ነበረው ሰራዊት ላይ የተፈጸመውን ጥቃት አሳፋሪና ክህደት የታሪክ ጠባሳ ሲሉ ገልጸውታል። አክለውም ህወሀት በጦርነቱ ወቅት የዘር ጨፍጨፋ ፈጽሞብኛል በማለት ሲከሰው የነበረው አካል ሻቢያ ጋራ ጥምረት ፈጥሮ መስራቱ የክህደቱ ሌላ ማሳያ ነው ሲሉ ተናግረዋል። ሰሜን እዝ ትግራይ የገባው ባድሜ፣ ዛላንበሳና ጾረና ላይ ሆኖ የትግራይን ህዝብ ከሻቢያ ለመከላከል ነው ሲሉ በማስታወስም በራሱ ወገን መከዳቱን ገልጸዋል። ይህ ሀይል ክህደት ከጀመረ 50 አመቱ ነው ግብጾች ሻቢያን ቀጥረው ሻቢያ ደግሞ ህወሀትን ቀጥሮ ኢትዮጵያን ወቅቶ የባህር በር ያሳጣና አገርን ያስገነጠለ ካህዲ ነው ብለውታል። በአንድ ወገን ብቻ ጦርነት ማስቀረት እንደማይቻል የገለጹት ፊልድ ማርሻል ብርሃኑ ጁላ በብሔራዊ ጥቅማችን በሰላማችን ከመጣና ድንበራችንን ካለፈ መዋጋት አለብን የተደራጀ ነውም የታጠቅነውም ለዚያ ነው ሲሉ አስጠንቅቀዋል። መስከረም ወር መጨረሻ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሀት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ለመንግስ.